ጉንፋን የሚባል ነገር ሊይዘኝ ነው። እኔ ከየት እንዳመጣችሁ አላውቅም። ጎንደሬ ሰውን ደግሞ ጉንፋን ይወዳል ጎንደሬ ነው አሉ። ጉንፋን ከጎንደሬ ጋር በጣም ቅርብ ግንኙነት አላችኋል። በጣም የሚዋደዱት አሉ። በጣም ኦሮሞን አይዝም አሉ ጉንፋን። ጉድ እኮ ነው። እንዴት ናችሁ? ወየው ተወይ ዘር ጦርነቱ ሊነሳ ነው። ሰላም ናችሁ? ጠጣ አይስኩ በጣም ብዙ ነገር ጠጣው። ግን በጣም በጣም ብዙ ነገር ጠጣው እና በነገራችን ላይ የልጆች መጻፊያ የልጆች መጻፊያ መጻፊያ ጋይስ

ቦታው ስለ ቦታው አጥቼው ነው ይሄ የሚገኘው እዚህ ጋር ነው። ለካ ሁሉም ቦታ ቦታ አላቸው። አንዱ ደግሞ ብሽቴ ለናርገን ሀያ አምስት ሄሮ አንድ ፓርከር አንድ መጻፊያቸው ሀያ አምስት ሄሮ። ለምገዛሽ መገዛት ስላለበት መማር ስላለባቸው መደደብ ስለሌለባቸው ገና ከዛ የበለጠ እና ለማንኛውም ሬሲቱ እንደዚህ ቁጭ ይልልሻል እዚህ ጋር ማለት ነው።

ጅንጀራ ጅንጀራ ይቆምና ማን ነው ማን ነው ግን የውነት ነው እንዴ አይ መከራ! አሁን ነው ልጅ ማሳደግ የሚታወቀው። ጋይስ እንደዚህ ነው ልጅ የምታሳድጉት። እዚህ አዚያ ዘር ያላችሁ እንደዚህ ነው የምታሳድጉት አም ሲሪየስሊ እንደዚህ ነው ምታሳደጉት። ሲሪየስ እንደዚህ ነው ምታሳደጉት። ኦ ማይ ጋድ አምስት የሮ መጻፊያ አንዱ አንዱ አንዱ ሀያ አምስት ሄሩ። ግን ለብዙ ጊዜ እንትን ደግሞ አለ። አሁን ሳን ፊሎ ትምህርት ቤት ትገባለች ጋይስ። አሁን ነው ኑሮ የጀመረ። አሁን ነው ሰው ያመለጠ። አንተ ይደጣልኝ የማን እበት ነው? እባካችሁ እበት እበት ወጣ። አሁን ያመለጥከው አንተ ሰው። ጥሩ ጊዜ ሄድክ። ኮንግራቹሌሽን ዳዲው ዳዴው ጥሩ ጊዜ ልድኩ አመለጥክ። ርቢደኔ ጉበዝ ጉበዝ አሁን በጣም ነው ደለ መለክላ አለው። በጣም ነው አሁንማ። አሁን ነው እንጂ ኑሮ የጀመረው። ላሻ ለሰውየው ያውቃል። ከዚህ በፊት ወልዶ አሳድጓል መሰለኝ፣ ወልዶ አሳድጓል። ይሄ ልጅማ ቆይቷል እዚ፣ በጣም ብዙ ሌላም ልጆች ሰሉ ክዶ አይቀር። ግን የእውነት እናንተ እንደዚህ ናችሁ? እውነት ግን ማለት እንደዚህ ነው ወይስ እኛ ኤክስትሪም የሆነን ነው? እኔ ከራሴ ጋር እያወራው ነው። አቤት ውይ፣ ረስቸው ወደ ከጅጅ ጎንደር የመጨረሻ አቤት። ምን ላርጋችሁ? እሺ ሰላም ናችሁ? ድሩም ኦሮም ማይደርሽ እንዴት አሁንም አረስ ተቃጠላችሁ? ትላንትናው ላይ እኔ እኮ ረስቸው። ዛሬ ይኸውላችሁ ላይብረሪ እየገነባው ነው። ትላንት ትላንት 24 ሰዓት በሙሉ እኔ አንድ ተናግሬ በመጣት እየተበሰለሰላችሁ ነው። አሪፍ ሲሪየስ። አሁንም እዛው ናችሁ? እህ በትላንትና ላይ ተቃጠላችሁ እንዴ? አባታችሁ ሰዎች ብላችሁ ቡድናችሁን ይዛችሁ ይሰማ እንደዚህ ቢላ ኔራም ብላና፣ እኔ እኮ የለም ስራ ስሰራ ጠዋት ወጣ አንዱን ስል አንዱን ስል የሚገዛ ስገዛዛ ለልጆች ከአንዱ ላይብራሪ ከአንዱ ወዳንዱ ሴት ነበር አሪስሬት አሪስቲል ዜር አሪስቲል ዜር ይሄ ጅል ህዝብ። አሁንም እዛ ናችሁ። ሌሊቱን በሙሉ ነበራችሁ እ በአጋጣሚ ሰው ልኮልኝ ነበረ እኔ በጣም ብዙ ጓደኞች አሉ እዚህ ቲክቶክ ላይ ዩኖ ስለ እኔ በጣም እንትን የሚል እና ለሊት ቁጭ ብላችሁ አሉ ጎንደሬ ጎንደሮች እንኳን ብትሆኑ በጣም ያስቀኛል። በጣም ያሳቀኝ ምድረዲ እኔ አሁን የመጣሁት እናንተን ለማስወጣት ነው ከአማራ ውስጥ። እኔ አሁን ጎንደሬ ነኝ አይደለ? ጉራጌ ነምበር ዋን ጉራጌ፣ ስልጤ በአማራ ጥጌ ተጠጋ ትግሬ እየፈነቀልኩ ነው ማስወጣ። ዱሮ እናንተ ናችሁ አማራና ኦሮሞን አላኖር ያላችሁ ጥገኞች። የፈረደበትኛው ጎንደሬዎች ጋር ተገቡና ባዶ በር ጎይ ጎንደር፣ ፋሲል ግንብ አለን እንዲ አብሎ ይጠብቅሻል። ባባቴ ጎንደር ናቴ ጎንደር። አሁን ተወጫለሽ ቤታዮ፣ ራሱ ተወጫለሽ ከጎንደር አሁን ቤታዮ ራሱ ሌሊት ቁጭ ብለሽ አሉ አሁን ከዚህ በኋላ እኔ አማራን ብትናገር እሰድባታለሁ። እኔ አልሽው እኔ አልሽው አንቺ በልቶ ካጭ እኔ ለአንቺ ብዬ አንቺ ራስሽ የት የምታውቂው ነው ጎንደርን የአንቺን። እንኳን ቤቴ ስገባ ነው የምንሄድበት። እግዚአብሔርን እንከባበር ቤታዩ እኔ አንቺን አስወጥቼ ነው የገባለው። አይስዋ ጭራሽ እኔን ትላንት ከዲቦራ ጋራ ስለተነጋገርኩ በጎንደር እለሽን እየወጣሽ ነው። እኔ ለአንቺ ስድስት ወር በሙሉ እንደዚህ ወገቤን ይዤ ከዘመዶቼ በሙሉ ስጣላ አንቺ እኔን ታምኛለሽ። እኔ እንዲ ታምኛለሽ። ቁጭ ብለሽ ስታምን ታድሪያለሽ። እኔ ሰውራ ውስጥ ታዝቦ አይ ሶስተኛ ጊዜ ሼለን ቤት እኔ ስሰደብ ያልሰጠሹው ልጄ እኔ ስሰደብ፣ ከዛ ዞራ ዞራ አንቺ ጋር መጣችልሽ። አትማሪኝ። ከዛ በእኔ ፖለቲካ ልትጀምሪ ከሆነ እኔ ነኝ ማስወጣሽ አሁን ከጎንደር ቤት። አሁን እኔ ነኝ ማስ አሁን እኔ ልሽ ጎንደር ለመሆኔ የጎንደሬ ደም እንዳለብኝ አሳይሻለሁ። አንቺ ግን አስወጣሻለሁ፣ ለመሰልሽ እኔ ልሽ ታግዬ፣ እኔ ታግዬ ማለት ነው። እኔ ታግዬ 27 ዓመት የተዘፈዘፈውን ኦሮሞ ላይ ሲያራ የነበረውን ኢህአዴግን መንቅሬ ነው ያስወጣሁት። አንቺ ግን ምንም ያመጣሽው ነገር የለም። በራስሽ ጊዜ ጀመርሽ፣ በራስሽ ጊዜ አቆምሽው። ገባሽ እትሶኬ? በራስሽ ቋንቋም ተሰምቶሻል። ግን እኮ አንቺ እኮ እኔ እኮ ሙሉ ኦሮሞ እኮ አይደለም፣ ጎንደሬ እኮ ነኝ። እያሳደጉኝ ናቸው ኦሮሞዎች። ስለዚህ እኔ እበልጥሻለሁ። ገብቶሻል? እኔ እበልጥሻለሁ። አሁን አስወጣሻለሁ መጥቼ ዶዶዶዶ እኔ ቅጅ ሙሉ ቅጅ ደርሶኛል። ሙሉ ቅጅ ሌሊት ቁጭ ብላ ጂጂ የለችም ብላ እኔ ስሰደብ ከሆነች የሆነች ሴትዮ ጋር ቁጭ ብላ ስሰደብ ጭራሽ ጊፍት እየሰጠሽ በሙሉ አይቻለሁ። አይስወር በጣም አላዝንብሽም። ለነገሩ ሆ ምንም አላዝንብሽም። ድሮም እኔ ከአንቺ ምን አንቺ እንድታገዥልኝ ወይ እንድትይልኝ አይደለም። ሰምታቸዋል። አሁን እኔ እሷን ደግሞ ከጎንደር ውስጥ አስወጣታል ማንም እስካሁን አላስወጣት ማደረ እኔ ያው ከጎንደር ውስጥ ነው ማስወጣት። ጎንደር ከዚህ በኋላ እኔ ጎንደሬ ጎንደሬ መማርም ኦሮሞ ናት ግማሽ። እኔ ኮ ያሳደጉኝ ናቸው ኦሮሞች። ደሜ ኮ ሙሉ ንጹሕ ደሜ በእናቴ ባባቴ ኔ ጎንደሬ ነኝ፣ በእናቴ ባባቴ ግማሽ ኦሮሞ ግማሽ አማራ አይደለሁ። እውነቴ ነው ስለዚህ ጎንደር ደግሞ ዘሬን ማንዘሬን እናቴን አባቴን አመጣልሽ። እኔ እናት አባት አለ የሞተው አባቴ የሞተው አባቴ ያሳደገኝ ነው ኦሮሞች። ኦሮሞች በጣም ጎበዝ ጀግና ጀግና ኦሮሞች የሞኒ ከአት አደለው አደለው ሞ አሉ ይ አንቺ ቆይ ራስሽ ማነሽ ማነሽ ስምሽ? ማን? ሊናዬ አንቺም ግማሽ አማራ ግማሽ ኦሮሞነሽ አደለ? ትወጫለሽ ከአማራ ውስጥ። አሁን እኔ የመጣሁት እንደ ሙሴ አማራ ነጻ ላውጣ፣ አማራ ነጻ ላውጣ። ምድረ ዲኑ ያ እዚህም እዚያም። እኔ እኮ ባለማወቅ እኮ ነው። እኔ አሁን የነገሩኝ በአምሳ ዓመት ልክ አምሳ ዓመት ሲሞ ሊያኮ ነግራኛለች እኮ ሊያኮ ነግሯት እንደሆነ ምን አውቃለሁ። ጂጂ ጎንደሬ ናት አማራ ናት ብላለች እኮ እኔ እኮ ያሳደጉኝ እኮ ጎንደሬዎች እኮ አሉ። ካለ ነገር አይወዱኝም ነበር ድሮ ጎንደሬዎች። እኔ እኮ ይገርመኛል። እኔ እኮ አንድ ሴትዮ ነበር ጎንደሬ በጣም ይወዱኛል። ግራ ገብቶ ነበር ለምንድን ነው ጎንደሬዎች የሚወዱኝ እያልኩኝ አሁን አሁን ይልቁንስ ተውት። አሁን ተውት። አሁን ይኸውላችሁ፣ ልጆቹ ፕራይቬት እስኩል ሊገቡ ነው። እኔ ደግሞ ትግሬ ትመስለኝ ነበር። አይ አንቺ ያው ትግሬ ስለሆንሽ በራስሽ እያየሽኝ ነው ሊናዬ። ያው ምን ሰው እኮ በራሱ ጫማ እኮ ነው ሰውን የሚለካው። አንቺ ትግሬ ስለሆንሽ ትግሬ እየመሰልኩሽ ነው እንጂ እኔ ራሴን ትግሬ አንድ ቀን አርግ በቃ ሲሰድቡኝ እራሱ ኦሮሞዎች ድሮ ተምታቶባቸው እውነታቸው ኦሮሞች እኮ ጎበዞች ናቸው ልጆ አጣርተው ዘራቸውን ያውቃል አንቺ ልጅ ትግሬ ነሽ ይላሉ አይዋጥልኝም ትግሬ ነሽ ሲሉ አማራ ነሽ በሉኝ እኔ ደግሞ ምንላለው እንደው ሲሰድቡኝ ራሱ እባካችሁ አማራ በሉኝ ጭራሽ ወስዳችሁ ኤርትራ ጋር አታስገቡኝ ይላሉ አይቀበለውም እንትኔ ይሄ እንትኔ አይቀበለው ትከሻ አይቀበለውም ጎንደሪ ብለው ሲሰሚኝ ግን ምንም አይነት አማራ ሲሉኝ ምንም አይመስለኝም። ምንም ፈርዶባቸው የእኛ ዘመዶች ደግሞ ምን ይላሉ? የኛ ኦሮሞች ትግሬ ይላሉ ዲ ከትግሬ ጋር ችግር ስላለባቸው አሁን እንደዚህ አዶናይን አቅፈው ሊዞሩ ማለት ተሸክሞ አዶናይና ጌታቸውን እንደዚህ አቅፈው ሊዞሩ ትግሬ ይሉኛል። እኔ ደግሞ ትግሬ አይቅ በቃ ደሜ ምንም እሻ እንዶ ትግሬ እስቲ ቤተሰብ ካለ ብዬ ኪዳን የሚባል ሰው ብፈልግ የለም። ኤርትራ ሲሉኝ በሙሉ ትንሽ እንዲሁም ኤርትራ ሲሉኝ አባቴ ድሮ ስለሚሄድ የነበረ ይሄ ሰውዬ እኮ በጣም ነው የሚገርመው። የኦሮሞ አባቴ ይሄን ነበረ የአቶ ደረሱ ልጅ ይሄን ነበረ እንትን ኤርትራ። እሱ ልጅ አለው ከኤርትራ ልጆች አሉት። እና አሁን እኮ ይገርምህ አባቴ፣ የኦሮሞ አባቴ ምንም ምንን አይመስልም። ምንም ምንም ምንን አይመስልም። በቃ እሬቻን ጎንደር ላይ ነው ነው ናዳ እዛ ከእሬቸሽ ዘመዶች ጋር አከብሬ ከዚህ በኋላ እንዲህ ብሎ ነገር የለም። እኔ ምን አገባኝ? እሬቻሽን እዛው እንትን ታከብሪያለሽ። ምንድን ነው አዳማ ፊንፊኒ፣ እሱን እንትን ብዬ እልሻለሁ። አይደለም ነፃ አውጥቼሻለሁ። አሁን በነፃነት እሬቻሽን ከአዳማ ከፊንፊኒ አታልፊኝ። አሁን የጎንደር ነፃ አውጭ ነኝ እኔ። አሁን እኔ ጎንደር ውስጥ ያለ ይሄ ወልጋዳ ውልግድግድ የአማራን ህዝብ ያ ታሪከ ቢስ የሚያደርግ እየመጣ ብር እየለመነ ዊጉን እየጠመጠመ ትግሉን የሚረሳ ቁንጣውን እያወለቀ ከተሜ ሲከትም፣ እኔ እኮ አማርኛውን በሙሉ እኮ ከተሜ ሲከትም፣ ያ ይሄንን ጠላና ይሄንን የነጭ ዳቦ ውስጡ ባዶ እየበላ የአማራን ታሪክ የሚያበላሽ ከዛ አልፎ ደግሞ ባህር ሲሻገር ያ እኔ እያለ ዘራፍ የሚል ዝም ብሎ በር ከፍቶ ማንንም የሚያስገባ በተለይ ነጋዴዎችን፣ የደም ነጋዴዎችን እኔ ስም አልጠራም። አንድ ጠራም አናሳወቅም፣ አናሳውቅም። በተለይ ጥቃቅንና ትናንሽ ማህበር ብሔር ብሔረሰቦችን በአማራና በኦሮሞ መካከል አንከት። ያሳደገኝ ኦሮሞ፣ ደሜ ደግሞ አማራ ነው። ከዚህ በኋላ መጣውልሽ፣ እኳልሽ፣ መጣውልሽ፣ መጣውልሽ፣ መጣውሽ፣ ዊጌሽን ይዘሽ ትሮጫለሽ። ያ አሁን እነዚህ ነጻ አውጥቻቸዋለሁ

እኔ ፕራይቬት ዶክተር የዚህ ሀገር ከነጭ አልፎ ጎንደሬው ዞላ ነው። ጎንደሬው ዞላ፣ ጎንደሬዎች ካለ ነገር ለካ ደሜ ይነግረኛል። ደሜ አሁን እኔ ሞጣውን ሰው ያመኛል። ቤት ውስጥ ኦሮሞ ከኦሮሞ ሚስት ጋር እና ኦሮሞ ልጅ ወልዶ ኦሮሞን ይሳደባል። የኦሮሞ ልጅ ደም አለበት አማራን ይሳደባል። ሰው እንዴት የራሱን ዘር ይሳደባል? እንዴት ምን አገህለት ህለት ነው የአማራ ዘር አማራን እንደዚህ ቁጭ ብድግ። ምን አባ አሜሪካን ቁጭ ብለ ተዘብዝፈ ያ መርገበኛ ኳተኛ ደብተራው የዘመነን ጦስ ውሰድ። እሱማ ጀግና ነው። ገብቶ ከአከትሞ ገጠር ገብቶ ከትሞ ይኸው እያንበረከከ ዘራፍ ይግያለ። ይኸው ዛሬ ፓርላማ ተሰብስበ መሪዎቻችን ምን ሲሉ እንደሆነ ነበር አልሰማንም። አልሰማንም እኔ አልሰማሁም። ቤት ታህታችን አይደለችም እህቷን ትፈልግ እዛ ኦሮሞ ጋር ሄዳ፣ በአባቴ ኦሮሞ በእናቴ ምናምን። ከዛ በኋላ ትግሉ ሳልቅ አቋርጦ የሚወጣ አማራ የለም። እኛ የኦሮሞን ትግል አስጀመርን፣ ጨርሰን ወጣን። አራት ኪሎ ከጠጥ ናቸው። አብይን ጀዋርንም ደሞ ተጠባባቂነት አስቀመጥን፣ ወጣን። የሚያቋርጥ አማራ የለም። ወይ ትቀጥ ያለሽ ትግሉ ያ፣ ወይ አከትመሽ ወደ ከተማሽ ገብተሽ አውልቀሽ ቁጭ ትያለሽ፣ አለቅ ያ ይሄ ሁለት ዓመት አንጫጭቶ ሰውን እንትን ብሎ አነሳስቶ በስድብ ታውቆ በስድብ ታውቃ ነው ያልሽኝ አይደለ? እኔ ደግሞ አማራ ነፃ ሳውጣ ሳይሻለው ቤት ቤታችን ተሳደብ ነበር። እኔ ያልሽው አንቺ እንትን እንትን ይዘሽ ተተኩሽ ነበር፣ ርችት ይዘሽ እንደዚህ ያልሽ ነበር፣ ለአማራ ተተኩሽ ነበር። እኔ ልንገርሽ፣ ወርጄን የሰራሁት የኦሮሞን ህዝብ ጋር ወርጄን የሰራሁት ታውቂያለሽ፣ ወርጄን የሰራሁት ዛሬ ልሽ የምታየው አብይ አህመድ የሚባለው ሰውዬ ከሆነ ቦታ አንስቼ የሆነ ቦታ የከተትኩት እኔ ነኝ። ይህንሽ ድምፄን ከፍ አድርጌ አንቺ፣ ምንድን ያመጣሽ ለውጥ የሚባል ምንም ነገር። ስለዚህ ተወጫለሽ። ከትግሉ ከአንቺ ነው የምጀምረው፣ ቤታየ። ለነገሩ ወተሻለው፣ ለምን ማስወጣሽ ወተሻለው እኮ ቤታየ። ተወጫለሽ። ጆከር፣ ትግሬና ወለዬ ራያነ ትወጣለን። ሌላ ማን ነው? ንገሩኝ። ማን እናስወጣ? ማንን እናስወጣ? ሌላ ማንን እናስወጣ? ጅጅ ጎንደረ፣ ቀላል ቀላል ትግሉ ላይ የነበሩትን ሹቅና ያላችሁ ይሄ ማድሬዷ በየምናምን ያደገው በትክክል ፊት ለፊት ወጣው። ከፋም ለማም ድምጽ ይወጣል። ሌላ ቴዲ ቴዲ ሀዋሳ አማራ ነው እንዴ? ታብሏል እንዴ? እሱ ለማራ አልታገልም። ሌላ